ይሄ ጥናት ለህዝብ ከወጣ በኋላ አለም ላይ ያሉ በጣም ትልልቅ የሚባሉ መንግስታት በቃ ተነሱ። ድራግ የሚባሉ አደንዛዥ የሚባለው ነገር ከአለም ላይ መጥፋት አለበት። እነዚህ ኬሚካሎች እነዚህ አደንዛዦች በጣም ሱስ ያስይዛሉ። ሱስ ማስያዝ ደግሞ አንድ ሰው ጋር የሆነ ነገር ኦፈር ስታደርጉት ትገዛ ላትገዛ እንዲ ታደረጋ ላታደረግም ካላችሁት ሁለት ምርጫ ነው እየሰጣችሁ ያለው። ዲፕሬስድ የሆነ ሰው በጣም የሚጨነቅ ሰው ሱስ ውስጥ ካሉ ሰዎች ጋር ነው የምታሳልፉት። ምንድን ነው የምጠብቁት? ከሱስ መውጣት ጠብቃላችሁ። እንደዛ የሆናችሁ አይቀርም። አሁን እኮ እኛ እንደምናውቀው በኢንፎርሜሽን አለም እሱ ያውቋል ውስጥ ነው አይጠቅምህም ብሎ ሲመክር አይታችሁ ከሆነ እሱ ያውቃል መረጃውን፣ ግን ስቲል ያደርገዋል። ለምን ሰው እንደምትመርጣላችሁ እንጂ ስቲል ከእናንተ ጋር ማች የሚያደርግ የተወሰኑ ሰዎች አታቱ ጋይስ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ እንዲሁ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው? ሁሉ ሰላም ነው? ሁሉ አሪፍ በዛሬ ቪዲዮችን ላይ ሼር ላደርጋችሁ የፈለግኩት ሀሳብ አንድ ጊዜ እንዲሁ ቅርብ ጊዜ ማለት ሳምንት ይመስለኛል አንድ ጥናት እያየሁ ነበር እና ምናልባት በተለያየ መንገድ ሰምታችሁ ከሆነ አላቅም፣ ራት ፓርክ ኤክስፐሪመንት ይባላል እና በጣም አሪፍ የሆነ ሀሳብ አገኘው። እዛ ላይ እንደው ለምን ሼር አላደርጋችሁም ብዬ ነው ዛሬ መጣሁትና እርግጠኛ ነኝ ከዚህ ቪዲዮ የሆነ ቁም ነገር ተወስዳላችሁ ብዬ ተስፋ አድርጋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ የቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን ምናነሳበት ይቻላል እንደዚህ አይነት ቪዲዮ ከተመቻችሁ እንደዚህ አይነት ኮንተንትም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውላ ምልክት መጫን ቤተሰብ መሆን ስላላችሁ ሰው ራት ፓርክ ኤክስፐሪመንት ምንድን ነው ስለምንድን ነው የሚያወራው ምን አይነት ጥናት ነው የሚገርማችሁ ነገር ዛሬ ማውራችሁን ጥናት ያጠናው ብሩስ አሌክዛንደር ይባላል እና ይህንን ጥናት ለማጥናት ምክንያት የሆነው ሌላ ጥናቶች ናቸው ምንድን ነው መሰላችሁ ጥናቶች ምንድን ነው ይህንን ጥናት ለማጥናት የገፋፋ ወይ ደግሞ ያነሳሳው ጥናት ምን አይነት ጥናቶች ነበሩ? እንግዲህ ይህ ጥናት የተጀመረው ከ1977 እስከ 81 ኦልሞስት አራት ዓመት ማለት ነው፣ ወደ አራት ዓመት የፈጀ ጥናት ነው። ከዚ በፊት የተወሰኑ ጥናቶች ነበሩ። ምን አይነት ጥናቶች መሰላችሁ? አደንዛዥ እጾች ምን ያህል አዲክቲቭ እንደሆነ ወይ ደግሞ ምን ያህል ሱስ እንደሚያስይዙ እና ምን ያህል እንዴት ነው ሰዎችን ይጎዳል የሰውን የመጉዳት አቅማቸው ምን ያህል ነው የሚል ጥናት ከዚህ በፊት ተሰርቶ ነበር። ይህን ለማድረግ ምን አደረጉ? አይጦችን አንድ ኬጅ ወይ ደግሞ አንድ ሳጥን ውስጥ አስቀምጡ እና ሁለት ውሃ ሰጧቸው። አንደኛ ውሃ ኖርማል ውሃ ነው፣ ሁለተኛ ውሃ ግን አደንዛዥ የነበረው ውሃ ነው። ሞር ወይ ደግሞ ሊሆን ይችላል ጨምረውበት ለአይጦች ያቅርቡላቸው ነበር፣ ከጥናቱ ትረዳላችሁ እና ይህንን ሲሰጧቸው አይጦቹ በጣም በሚገርማችሁ ሁኔታ እየመረጡ የነበረው ኖርማል ውሃውን አይደለም አደንዛዥ የነበረውን ውሃ። ምን ያህል አትሉ ዛሬ አይደለም አንድ ቀን ሁለት ቀን አይደለም እስኪያጠፋቸው ድረስ ይሄ የሚወስዱት አደንዛዥ እጽ እስኪያጠፋቸው መልሶ እስኪገላቸው ድረስ በጣም ሱሰኛ ሆኖ እንደነበር ታያላቸው። በየቀኑ እየወስዱ ነበር በየሰዓቱ እረፍት የላቸውስ እንዴት ነው ውሃውን በየጊዜው ኮንሲዩም ያደርጉ ነበር፣ አደንዛዥ እጽ የነበረው ውሃ። እና ይሄ ጥናት ለሕዝብ ከወጣ በኋላ ዓለም ላይ ያሉ በጣም ትልልቅ የሚባሉ መንግስታት በቃ ተነሱ። ድራግ የሚባለው አደንዛዥ እጽ የሚባለው ነገር ከዓለም ላይ መጥፋት አለበት። ዋር አጌንስት ድራግ የሚባል ነገር መጣ አንቲ ድራግ ፖሊሲ የሚባሉ ነገሮች በየሀገሩ መተዋወቅ እንደጀመሩ ታያላችሁ። እና እንግዲህ አደንዛጭ የሚያከፋፍሉ ሰዎችም ላይ እንደዛው፣ ማለት በጣም ብዙ ነገሮች አግሬሲቭ እየሄዱ እንደነበር ታያላችሁ። መሆንም አለበት በነገራችን ላይ ግን ብሩስ የሚባለው ሰው ወይ ደግሞ አሌክዛንደር ብዬ ልጥራው፣ ይሄ አሌክዛንደር የሚባለው ሰው ጥናቱ ልክ አይደለም ብሎ ተነሳ በ1977 ለምን ካላችሁ እውነት ነው። እነዚህ ኬሚካሎች እነዚህ አደንዛዦች በጣም ሱስ ያስይዛሉ። ሱስ ማ ያስይዘው ደግሞ ሰውነታችሁን ያጠፋሉ። እንግዲህ በአይጦች ይሞከራል ከዛ ማ አይጦችን ከጠፋ ሰው ላይ ምን ያህል ተጽዕኖ ሊያመጣ እንደሚችል እውነት ነው። እንደዚ አይነት ተጽዕኖ ሊኖረው ይችላል። ግን ጥናቱን ስታደርጉ፣ ጥናቱን ያደረጋችሁበት መንገድ ልክ አይደለም። ለምን ካላችሁት አይጦች በተፈጥሮ ሶሻል አኒማሎች ናቸው። ሶሻል አኒማል ማለት ብቻቸውን የሚኖሩ ሳይሆን ከሌላ አይጦች ጋር በጀማ የሚኖሩ አይጦች ናቸው። ሰውም እንደዛው እና ትክክለኛ ጥናት ማድረግ ከፈለጋችሁ አንድ ሳጥን ውስጥ አስቀምጣችሁ አይጡ የቱን ይመርጣል እያላችሁ ነው አሁን ኦፕሽን ነው እየሰጣችሁት ያለ በነገራችን ላይ ቀላል የሆነ ሳይኮሎጂ ልንገራችሁ አንድ ሰው ጋር የሆነ ነገር ኦፈር ስታደርጉት ትገዛለህ አትገዛም እንዲህ ታረጋለህ አታረግም ካላችሁት ሁለት ምርጫ ነው እየሰጣችሁት ያለ ስለዚህ ወይ እገዛለሁ ወይ አልገዛም ወይ ትወስዳለህ አትወስድም ካላችሁት አይ ላልወስድ እችላለሁ ወይ ወስዳለህ ነው የምትሉት ኦፕሽን ከሰጣችሁት ውዱ ይሻላል ርካሹ ይሻላል ካላችሁት ሰው ሳይኮሎጂካሊ ፑሽ እያደረጋችሁ ነው አልፈልግም ከማለት አሁን ሁለት ምርጫ አለ ወይ ርካሹን ይመርጣል ወይ ውዱን ይመርጣል ከሁለት ሁለት እና ለአይጦቹ እንዲህ አላቸው አንድ አንድ ሳጥን ውስጥ አስቀምጣችኋቸው አንዴ ውሃ ትሰጧቸዋላችሁ በዚህ በኩል ለማደን ዘጫል ታዲያ ምን ይምረጡ የት ይሂዱ ብቸኝነታቸው ባዶነት ስሜት ስለሚፈጥር ይህንን ስሜት ለመሸሽ አለ አይደል በቃ ሶሻል አኒማል እኮ ከሆኑ ከሌላ እንስሶች ጋር ከሌላ አይጦች ጋር ሴክሹዋልም ግንኙነት በሉ መብላት በሉ መጠጣት በሉ አንድ ላይ አንጋውት ያድርጉ ያድርጉ ባላቅ ብቻ እነዛ ነገሮች እነዛ ስለጠፉባቸው እነዛን ከበር ለማድረግ ነው ወደዚህኛ ወደ አደንዛጩ የሚሄዱት አንዴ ቀምሱታል። ያ ደግሞ በተፈጥሮ ሱ ሲያዝዛል። እነዚህ አደንዛዥ ሰዎች እነዚህ አደንዛዥ ሰዎች ሱ ሲያዝዛሉ፣ ሌላ የት ሄዱታል? ትክክለኛ ጥናት መደረግ ከነበረበት አለ ፓርክ የተባለው ዘ ራት ፓርክ ኤክስፐሪመንት የተባለው ለዚህ ነው። አነስ ያለ ፓርክ ስሩላቸው፣ እውነተኛውን ዓለም የሚወክል አነስ ያለ ነገር፣ ትንሽ ሰፋ አድርጉለት ቦታውን፣ ምግብ ይኑር፣ ሌላ አይጦች ይኖሩ፣ ከዚያ እንደዚህ አይነት ቦታ አስቀምጡና ውሃና አደንዛዥ የነበረበትን የአደንዛዥ ያለበትን ምንድን ነው ብልቃጥ አስቀምጡላቸው እንደማለት አስቀምጡና የቱን እንደሚመርጡ ይሁ። ምክንያቱም ሪያሊስቲክ የሆነ አፕሮች እሱ ነው ይላችኋል። ስለዚህ ይህንን እሱና አብረው የነበሩ ባልደረቦች አንድ ላይ ተሰብስበው ይህንን ጥናት በ1977 ይጀምራል። ይህንን ጥናት ሲያካሂዱ አነስ ያለች ፓርክ ነው የሰሩላቸው ለአይጦቹ። ይሄ ፓርክ ምን ነበረው መሰላችሁ? በቁጥር ከ16 እስከ 20 የሚሆኑ አይጦችን አስገብቱ እና ቦታው ትንሽ ከለርፉል አደረጉት፣ ሰፋ አደረጉት፣ ኤክስፕሎር ማድረግ የሚችሉበት ሆኖ። አይጦች እንግዲህ ታውቃላቸው መደባበቅ ምናምን ይወዳሉ ልክ እንደተነ ልክ እንደ ጉድጓድ አይነት ነገር ሰሩላቸው። በቃ ለአይጦች አሪፍ የሚባል ኢንቫይሮመንት ክሬት አደረጉላቸው፣ ምግብ እንደ ልብ አስቀመጡላቸው። ከዚያ ውሃና አደንዛጭ የነበረበት ሆኖ አስቀመጡ። ይሄ እንግዲህ አንደኛው ግሩፕ ነው። ከዛ ቼክ ለማድረግ ደግሞ የበፊቱን ኤክስፐሪመንት ከእንደገና ደግሞ ደገሙ። ይሄ ግሩፕ ነው። ግሩፕ ቢ ደግሞ አንድ ሳጥን ውስጥ አንድ አይጥ አስቀምጦ አንድ ውሃ አንድ አደንዛጭ አስቀምጦ አስቀምጦ ፈጠማቸው። ሰው ምን ሆነ መሰላቸው? ግሩፔ ውስጥ ይሄ ፓርክ ውስጥ የነበሩ አይጦች ማለት በጣም በሚገርማቸው ሁኔታ ሄዶ አደንዛዥ የነበረበትን ውሃ ቀመሱ አልቀመሱ፣ አ ቀምሰዋል፣ ግን ደግሞ ቀመሱ ለተወሰነ ጊዜ ቼክ አረጉና ጭራሽ አልተመለሱበትም፣ ተዉት የሚል ጥናት እንዳገኘት ያላቸው ቼክ አረጉት። ከዛ ሶሻል ኢንተራክት ያደረጋል ኖርማል ላይፍ ነው ያላቸው ወደዛኛው አደንዛዥ ግን አልተመለሱ። ቢላይስ ብቻውን የነበረው ይሄ አንድ ሳጥን ውስጥ ተቀምጦ በቃ ውሃና አደንዛዥ የተሰጠውስ በጣም አዲክትድ እንደሆነ የተወሰኑት እንደሞቱ ሪሰርች የሰራ ሰው አሌክዛንደር ይናገር። ስለዚህ ምን እያለ ነው? እነዚህ አይጦች ሱሱ ውስጥ የገቡት የሰጣቸዋቸው ሁለት አማራጭ ነው፣ ወይ ንጹህ ውሃ ነው፣ ወይ አደንዛዥ ነው። ከዛ ውጭ ሌላ ህይወት የለውም። ታዲያ ምን ይምረጥ ነው? ሪል ላይፍ ኤክስፒሪያንስ ብትሰጡት ግን አይመርጥም። ያንን የተሻለ ነገር ካለው ኢንትራክት ካደረገ ሶሻሊ በቃ ብዙ ነገሮች ካገኘ ወደዛ ለምን ይመለሳል? ከዛ አሁን ኤክስፔሪመንቱ ምን አይል እንደገፉት ታውቃላችሁ? እዚህ ውስጥ የነበረው እዚህ ሳጥን ውስጥ የነበረው አይደል ቢ የሚባለው ሳጥን ውሃና አደንዛዥ ብቻ የነበራቸውን እነሱን ከዚያ ወጣቸውና ፓርክ ውስጥ ከተቷቸው። በጣም በሚገርማቸው ላይ የፈለገ ያህል አዲክትድ እንኳን ቢሆን ከትንሽ ጊዜ በኋላ ያቺን ሱስ እየተዋት እየተዋት ኖርማል አይጦ ሆነው እንደተመለሱ ታያላ ኢማን ሱስ የነበረው አይጦ ከአደንዛዥስ ሱስ የያዘው እንስሳ እንኳን ጥሩ ሶሻል ኢንትራክት ማድረግ የሚችልበት ፓርክ ውስጥ ሲገባ ወደ ጤንነቱ፣ ወደ ኖርማል ባህሪው እንደተመለሰ ታያላችሁ። ጸሐፊው ለምንድን ይህን ሁሉ ሀሳብ የሚያነሳው? ከዚህ በፊት የተሰሩት ጥናቶች እውነት ነው፣ ኬሚካሉ ላይ ብቻ ትኩረት ያደረጉ ናቸው። አይ በቃ አደንዛዥ እፁ መጥፋት አለበት። እውነት ነው ደግሞ መጥፋት አለበት። ለመሰላቸው እንደ ልብ አክሴሰብል ከሆነ እንደ ልብ ሁሉም ቦታ ካለ ሰው አማራጭ ነው ወይ ይሄን ታደርጋል፣ ወይ ይሄን ታደርጋል። ሰው ወደዛ ላይ የመሄድ እድሉ ከፍ ያለው፣ እንደ ልብ አቫለብል ካልሆነ ያ ነገር ይቀንሳል። which is ትክክለኛ ሐሳብ። ግን አንድ ሰው ሱስ ውስጥ የሚገባው ኬሚካሉ ብቻ ስለያዘው ብቻ አይደለም። ፀሐፊ አርጊመንት የሚያነሱ ሶስት ነገሮች አሉ። የመጀመሪያ ባዮሎጂካል አርጊመንት ያነሳል። ባዮሎጂካል ማለት ያን ነገር ሰውነታችሁ ስታስገቡ ደማችሁ ይለምደዋል በቃ ኬሚካሉ ራሱ ሱስ ያይዛችኋል መጀመሪያ የነበረው ጥናት ግን እሱ ብቻ አይደለም ይላል ጸሀፊ አንድ ሰው ወደ ሱስ እንዲገባ የሚያደርገው ኬሚካሉ ብቻ አይደለም ሁለተኛ ደግሞ ሳይኮሎጂካል ፋክት የሚባል ነገር አለ ሳይኮሎጂካል ፋክተር የሚባላል ምንድን ነው በጣም የሚጨነቅ ሰው ለሱስ የተጋለጠ ሰው በልጅነቱ ወይ የሆነ ጊዜ ከባድ የሆነ ትራውማ ይሄ ወደኋላ ሲያስበው ማሰብ የማይፈልገው የሚሸሸው ማንነት ያለ ሰው ለመሸሽ ሱስን ይጠቀማል። ሳይኮሎጂ ተጽኗል። ዲፕረስድ የሆነ ሰው በጣም የሚጨነቅ ሰው ሳይኮሎጂ ወደዛ ይገፋል። ሁለተኛው ሳይኮሎጂ፣ ሶስተኛው ምን እንደሆነ ታውቃላችሁ? ሶሻል ፋክተር ይሏል ጸሐፊ። ከሰዎች ጋር ብዙ ማይግባባ ሰው፣ ረጅም ጊዜ ብቻውን የሚያሳልፍ ሰው፣ ረጅም ጊዜ አንድ ክፍል ውስጥ ቁጭ የሚል ሰው፣ ከሰው ጋር ኢንተራክት የማያረግ ሰው፣ ብቸኝነት የሚያሳልፍ በብቸኝነት አብዛኛውን ጊዜ የሚያሳልፍ ሰው ይህ ሰው ከሌላ ሰው ይልቅ ወደ ሱስ የመጋለጥ እድሉ ከፍ ያለ ነው። ኬሚካሉ ብቻ ሳይኮሎጂ አለ፣ ሶሻል ኢንተራክሽን እና ምንድን ነው ይሄ ጥናት የሚያሳየው ካላችሁ፣ ሰዎች ወደ ሱስ የሚገቡት ይላል በመጽሐፉ በማን ነው በጥናቱ መሰረት ሌላ ሌላ ነገሮች እንዳለ ሆኖ በጣም ትልቁ ተጽዕኖ ብቸኝነት የሚባለው ነገር ሲያጠቃቸው፣ አብዛኛውን ጊዜ ብቻቸውን የሚሆኑ ሰዎች አንደኛ፣ ሁለተኛ አሁን በምንላቸው ሱስ ውስጥ በተጠመዱ ሰዎች መካከል የሚሆኑ ሰዎች ባይ ኤኒሚስ ከዚህ ላይ ያመልጡ አይችሉም። መጨረሻቸው ሱስ መግባት እና፣ መፍትሄው ምንድን ነው ጸሐፊው ኢንቫይሮንመንት ማተርስ ብሎ ጥናቱን እየዘጋና ይመጣታል። አብዛኛውን ጊዜ የምታሳልፉበት ቦታ ይወስናቸዋል። ሱሱስ ሱስ ውስጥ ካሉ ሰዎች ጋር ነው የምታሳልፉት፣ ምንድን ነው የምትጠብቁት? ከሱስ መውጣት ጠብቃላችሁ? እንደዛ ይሆናችሁ አይቀርም። በአንድም በሌላ መንገድ ትገባላችሁ። ምክንያት ትሪገር የሚያደርጋችሁን ነገር ነው የምትፈልጉት፣ አይቀርላችሁ። ብቻችሁ ነው አብዛኛውን ጊዜ የምታሳልፉት። የሱሱ አይነት ይለያያል እንጂ ከሆነ ነገር ጋር ሱስ መያዛችሁ አይቀርም። እና ከዚህ መውጣት ከፈለጋችሁ ውጡ፣ ከሰው ጋር ኢንትራክት አድርጉ፣ ወክ አድርጉ፣ የማታውቁትን ሰው ተዋውቁ፣ በስራ ቢዚ አርጉ፣ ራሳችሁን በትምህርት ቢዚ አርጉ። የማያስፈልግ ዓላማ የሌለው ብቸኝነት የሆነ ሰዓት ላይ ለነዚያ ነገር ያጋልጣችሁ የምትፀፀቱበትን ውሳኔ እንድትወስኑ እንደሚያደርጋችሁ ጥናቱ ይናገራል ኢቨን በሱስ ውስጥ እንኳን ያላችሁ ሰዎች ኢንቫይሮንመንት ማተር ያደርጋል ሞቲቬሽን ጀስት ተውት አይጠቅማችሁም ለዚህ ሰዓት አይጠቅማችሁም ሱስ ውስጥ ያለ ሰው ለሰው ምክር ሲሰጥ አይታችሁ ታውቃላችሁ? አሁን እኮ እኛ እንደምናውቀው በኢንፎርሜሽን አደለም እሱ ያቋል ውስጥ ነው አይጠቅምህም ብሎ ሲመክር አይታችሁ ከሆነ እሱ ያቋል መረጃውን ግን ስቲል ያደርጓል ለምን ምክንያቱም ኢንቫይሮንመንቱ እዛ ውስጥ ብቻችሁን አትሆኑ ከሰው ጋር ሆኑ ኢንቫይሮመንት ሲቀየር የግዳችሁን ትቀየራለች ግዴታ ነው ባይ ዲፎልት ዲፎልት የሚባል ነገር የለም ፀሐይ አለ እቃ ካለ ጥላ አለ ጥላ መኖሩ ግዴታ ነው እናንተ ራሳችሁን ካወጣችሁ በጊዜ ሂደት በአንድ አይደለም በጊዜ ሂደት ግን እየተዋችሁት እየተዋችሁት ትመጣለ ለዚህ ነው ብዙ ጊዜ ከባድ ባህሪ ያላቸው ሰዎች ኃላፊነት ሲይዙ የሚቀየሩ ሰዎች መሃል ሲገቡ የሚቀየሩ ዙሪያችሁ ያለው ነገር ከተቀየረ እናንተ መቀየር እንደምትችሉ ከዚህ ጥናት እረዳላችሁና እንዲህ ዛሬ ይህን ሀሳብ ሼር ላደርጋችሁ አሰብኩ። የሆነ ቁም ነገር ትይዙበታላችሁ ብዬ ተስፋ አድርጋል። በተለይ ብቸኝነት ምናምን የምታሳልፉ አይነት ሰዎች ካላችሁ ውጡ፣ ከሰው ጋር ለመግባባም ነው ኢቨን። እንኳን ኢንትሮቨርት ነኝ እኔ ከሰው ጋር መግባባት አልችልም የምትሉ ሰዎች ካላችሁ ሰው እንደምትመርጥ አላችሁ እንጂ ስቲል ከእናንተ ጋር ማች የሚያደርግ የተወሰኑ ሰዎች አታጡ። ቢቻል እነዚህ ሰዎች የምትመርጧቸው ሰዎች አንድም ይሁን ሁለትም ይሁኑ፣ ጤነኛ ሰው ይኖሩ፣ ከባድ የሆነ አዲክሽን ውስጥ የሌሉ ሰዎች ራሳችሁን በዛ ሁኔታ ውስጥ መክተት ከቻላችሁ ራሳችሁን ማዳን ትችላላችሁ። እንግዲህ አንዴ ነው አይደል ይህን ህይወት የምንኖር። በቃ አለፈ፣ በቃ ወጣትነት አለፈ ካልተጠቀመን፣ ልጅነት አለፈ ካልተጠቀመን፣ ይሄም ህይወት ያልፋል። አትሊስት የምንኖረውን ህይወት ወርዝ ኢት አለ አይደል፣ ባለችን አቅም። ውጭ ያለው ነገር አስቸጋሪ እንደሆነ ሁሉ ራሳችን ላይ ደግሞ ሌላ ጫና ሳንጨምር ጥሩ ህይወት ለመኖር ይሄን እንደገር ማድረግ እንችላለን ብዬ አስባለሁ። ጥናቱም ይሄን ሀሳብ ያነሳል። ሶ ዛሬ ቪዲዮአችንን ይሄን ሀሳብ ሼር ላደርጋችሁ ወደር ስለዚህ ቪዲዮ ስለዚህ ኤክስፐሪመንት ያላችሁን አስተያየት ስር ኮመንት ሴክሽን ላይ አስቀምጡልኝ። ምናልባት ኤክስፐሪመንቱ ማወቅ ከፈለጋችሁ በድጋሚ ዘ ራት ፓርክ ኤክስፐሪመንት ይባላል፣ ወይ ደግሞ ብሩስ አሌክዛንደር ብላችሁ ከ1977 እስከ 1981 ብላችሁ ሰርች ብታደርጉ ታገኙታላችሁ። በጣም ሰፊ የሆነውን ጥናት እዛ ላይ ማግኘት ትችላላችሁ። ዛሬ ቪዲዮዋችን ግን ይህን ይመስላል። ቀጣይ ሳምንት እንዲሁ በሌላ ሀሳብ በሌላ ቪዲዮ እንገናኛለን። ቀጣይ ሳምንት ሰው ይበላል። መልካም ሳምንት ባይ